ማሻአላ ማሻአላ መብሩክ። ሶስተኛ ነው ይጨምር፣ አራተኛ አምስት አስር ብራንች አድርገው። አሁን እንግዲህ አክሲዮን ይሁን ድርጅት ይሁን አምራችሁኝ። ማሻአላ ማሻአላ እንደ ቲክቶከሮች በቃ ምንም

ከሴቶች ሱቅ ጨምሮ ጨማምሮ ከዚህም በላይ ሶስት አራት አምስት ብራንች ያደርገው ነደርዚቅን የያዘ ያደርገው። አሁን እንግዲህ መደሰቻሽ ያድርግልሽ። ለብዙ የስራ ድር የሚፈጠር ያደርግልሽ ወደ ፋብሪካ

ክብሯና ክብረን ተወካዮች እንግዲህ የእህታችን ሀሊማ ሱቅ እንደምታዩት ነው ማለት ነው። የተለያዩ የወንዶች አለ የሴቶች ማሻላ የምታዩት እንዳለ የአገር ባህል አልባሳት ናቸው። የራያ ቀሚስ፣ የሀበሻ ቀሚስ ሽቲዎች ማሻላ ማሻላ ማሻላ የሌለ የለም፣ ምንም የሌለ የለም ማለት ነው። እዚህ አካባቢ ላይ አበባ እንግዲህ እዚህ ማንኛውን ልብላ ስደናገር ነበረ ምርጦች። ይህ እንግዲህ እዚህ ጋር አበባ በአበባ አድርገዋት አላምጥተው እኔኮ ምንድን ነው ማሻላ ማሻላ ተመልከቱ። በዚህኛው የሚበላ ነው የሱቅ ምርቃና አልመሰለኝም፣ ሰደቃ የተጠራው ነው የመሰለኝ ይህ ምሬን ነው። ጋይስ እዚህ አካባቢ ላይ የሴቶች ብራንድ ብራንድ የሆኑ ጫማዎች፣ እንደዚሁም ቦርሳዎች፣ ሂጃቦች ምናምን አሉ። እዚህ አካባቢ ያለ ማህበረሰብ ያው ካሜራ የሚፈራ ነው ማለት ነው። አንዳንድ ደስ የሚሉ ካፕሽኖች አሉ ማለት ነው እዚህ ጋይስ እንግዲህ እንደምታዩት ነው ማለት ነው። እነዚህ የወንዶች ሸሚዞች ምናምን ነው። እዚህ ጋር አንዲት ረባሽ ሚጥጥ ያለች ካሜራ ማለት ነው። እይ ጋ እዚህ ጋር ካሜራ ፈርታ ነው እሷ እንትን የምትለው ማለት ነው። እንደዚህ አፏንፍን ምታ። በነገራችን ላይ ድምፅን የዘጋው ታወቀ ነው ምክንያቱም ሁሉም የግሉ ወሬ ስለሚያወራ ያ ፕራይቬት የሚሆኑ ወሬዎች ስላሉ ብዬ ነው። እዚህ አካባቢ ላይ ካሜራ ይፈራሉ ተመግ ያለ ፊልተር ውጡ እያልኩ እንትን እያልኳቸው እያሳቀቅኳቸው ነው ማለት ነው። ድግስ ላይ በነገራችን ላይ ደስ የሚለው ነገር የሆነ ማሳቀቅ። እዚህ ጋር እዩት እንግዲህ ቻ አንዷ ቲክቶከር ናት። ያለ ፊልተር እችኛዋ ተከለለች። ያለ ፊልተር እንዳታወጣይ ብሎ የተከለሉት ማለት ነው። እችኛዋ ምንም አልመሰላት፣ አላውቀችም እየተቀረጸ መሆኗን። ሲጀመር ጫማ መግዛቷን ብቻ ነው የምታውቀው እሷ በራዳር ውስጥ መሆን ቋ ይጠራዋት ያለ ካሜራ ፈጠጠች፣ ያለ ፊልተር አፈጠጠችብኝ ማለት ነው። ጋይዝ እንግዲህ እንደዚህ ነበር ሲሸምት ዳቦ ነበረ ደግሞ ዳቦ ሳልበላ እኔ እኮ ካሜራ፣ በነገራችን ላይ መጥፎ ፓርቱ ልንገራችሁ፣ ካሜራ ማን መሆን መጥፎ ፓርቱ ምን እንደሆነ ታውቃላችሁ? ሳትበሉ በሉ ነው እንትን የሚልባችሁ። ምክንያቱም አክሽኖች ምናምን ያልፉኛል ምናምን ነገር ስለምትሉ እያንዳንዱ ነገር እንትን ነው የሚሆነው። ሳን በላ ነው የሚያልፈውም ማለት ነው። ግን እኔ እንኳን አይነዋዥ ኖብኝ ከየትኛው ልብ ላይ እያልኩ ነበረ በሰዓቱ ማለት ነው። አላህ ያለን ግን የሚያማምሩ ጫማዎች ናቸው በነገራችን ላይ ማሻላ፣ ማሻላ፣ ማሻላ መብሮክ። እንግዲህ ላይታችን ያው አላ ስብን ታላ ከዚህ የበለጠ ጨምሮ ጨማምሮ ጨማምሮ ጨማምሮ ይስተሸነዳለን። በነገራችን ላይ አድራሻ አጅማን ሮሜላ ዋና አካባቢ ሶማሌ ተራ ነው ሀሊማ ፋሽን የሚላለ እዛውም አለፍ ስትሉ ደግሞ ተምር ልብስ ቤት አለ ሁለቱም የሷ ነው። ከሁለቱም ቦታ ሄደው ሸማምተው መምጣት ይችላሉ ማለት ነው። ስልክ ቁጥር ኮሜንት ላይ ያስቀምጥላችኋለሁ። ሚጢጥ እየረበሸች ነው። እዚጋ ትረብሽ ትረብሽ፣ አትንኳት እያልናቸው ነበረ። ከዛ በኋላ ኬክን ወሰደች ነበጃ ቅው ሰጠችው። አረጋይስ በጣም ነው የሚያስቀው ማለት ነው። ፈከፈታ ያልኩበት እዚህ አካባቢ ላይ ይቺ እንግዲህ ታዋቂ ናት፣ ታውቃላችሁ ከመቶ ምናምን ሺ